ፈረሴ ይሻለኛል ነፍሴ ብለን ቤትሽን እንሰራለን ከአርባ አራቱ የጎንደር አድባራትና ገዳማት አንዷ ናት። ሐመረ ብርሃን ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን በ1776 ዓ ም በቀዳማዊ አፄ ተክለግርጊስ ዘመነ መንግስት ነበር የተተከለችው። ንጉሡ በፈረስ ሆነው ከስፍራው ሲደርሱ 24 ቅዱሳን አባቶች እየሰገዱበት አገኟቸውና ከፈረሴ ይሻለኛል ነፍሴ በማለት ታቦተ ማርያምን ከአክሱም አስመጥተው ቤተ ክርስቲያን እንዲተከል አስደረጉ። አምስት መቶ ሊቃውንትና ዘጠና አምስት መነኮሳትም ቀን ከሌሊት ያገለግሏት ነበር። ይህቺ ጥንታዊትና ታሪካዊት ገዳም ግን ከዘመን ብዛት በጉዳት ላይ ትገኛለች። እናም እንደ ንጉሡ ከፈረሱ ነፍሱን የሚያስቀድመውን ሁሉ ትጣራለች። እኛም ከፈረሳችን ነፍሳችን፣ ቤታችን እመቤታችን ብለን ለሶስት ቀን ጎንደር ልናድ መስከረም 30 ጥቅምት 1 እና 2 በቀጥታ ስርጭት ጥብቁን። በእነዚህ ስልክ ቁጥሮች ከደወላችሁ ሁላችሁም ታገኙናላችሁ። ኑ አብረን እንደር። ከሊቃውንቱ ሀገር ደብረ ምጥማቅ ቅድስት ማርያም ጎንደር ለማደሪያሽን እንሰግዳለን፣ ቤትሽንም እንሰራለን።